ጫት መቃም ማስቃም በኢትዮጵያ ህግ ጥፋተኛ ወይም ወንጀለኛ አያስብልም። ምናል የኢትዮጵያን የወንጀለኛ መቅጫ ህግ ስናየው እንግዲህ የራሱ ወንጀለኛ መቅጫ ህግ የሚባል የለም። የወንጀለኛ መቅጫ ህግ ፔናል ኮድ የምንለው ከ1997 በፊት የነበረ ህግ ነው። ከሃያ ዓመት በላይ እያገለገለ ያለ ህግ የኢፍድሪ የወንጀል ህግ ብለሽ ጥሪ መጀመሪያ ሲጀመር የአንድ የወንጀል ህግ ዓላማም ለመቅጣት አይደለም። ወደ ማረሚያ ቤት የሚላኩ ተጠርጣሪዎችን እስር ቤት ሄጄ እስቲ የእነሱን ጉዳይ ልከታተል። በፊት በነበሩት መንግስታት እንደሚጠራው ወህኒ ቤት ነው የሚባለው። እንደ አንዳንድ ጊዜ ቃላት ላይ የለው ተርሞች አሉ። ስለዚህ ጥንቃቄ ያስፈልጋል። አንዳንድ አካባቢ፣ በተለይም በሀገራችን የምስራቁ ክፍል ጫት መቃም ምንም ማለት ላይሆን ይችላል እኔ ባደግኩበት ማህበረሰብ ወደ ሰሜን አካባቢ ደግሞ ነውር ነው፣ በጣም በጣም ነውር ነው። ይሄ ማህበረሰቡ የሰጠን መልካም እሴት ነው። በግልጽ የተቀመጠ የጫት መቃም ጥፋተኝነትን ወይም ወንጀለኝነትን የሚገልጽ ሕጉ ላይ ባለመኖሩ ጫትን መቃም ጥፋተኛ ወይም ወንጀለኛ አያስብልም ማለት ነው። ጫት ቃሙ፣ ስለዚህ በሕግ አትጠየቁም የሚለውን ሀሳብ ለማስተላለፍ ነው የፈለግሽው? ማነው ሰመረ ባሪው አላየሽ አጥቦ ያሰጣሽ ነበር። ጫት ቅመሃል ተብሎ የተከሰሰ ደንበኛ አንቺ ጋር መጥቶ ነው ይህን ያህል ጉዳይ እዚህ ውስጥ ፕሮግራም ለመስራት የፈለግሽ። ግን በእምነት ራሱ ሃይማኖታዊ እንትን አሳማኝ የሆነ ጫት መቃም ሀራም ነው ጫት መቃም ሀጢያት ነው የሚል በግልጽ የተቀመጠ በድጅን እስካሁን የለም። ኢንጆይር ላይ በክርስትና እምነት ወይም ደግሞ በእስልምና እምነት ጫት መቃም ሀጢያት ነው ወይም ሀጢያት አይደለም የሚለውን የሃይማኖት አባቶች አስተያየት ይስጡበት። እዛ ውስጥ ገብተሽ መፈትፈትም አይጠበቅብሽም። የጫት ንግድ ህጋዊ ነው። ጫት መነገድ ይቻላል። አንዳንዴ ፓራዶክስ አለው እረዳለው። መቼም ሱሪ አውሰን አትቀመጡበት ማለት አይቻልም። ጫት የሚሸጠው ሊቃም ነው። ስለዚህ የሰው ልጅ የመረጠውን መንገድ መከተል መብት አለው። ነገር ግን የወንጀል ህግ ላይ አልተጻፈም ተብሎ ጫት መቃም በህግ አያስጠይቅም የሚል ታይትል ሰጥተሽ ፕሮግራም መስራት ሼም ነው በጣም።